ስልካቸው ላይ የሚጫን እንደዛ ሲሆን በአንዴ እኛ ጋ ኤምባሲ ጋ ጥሪ ያደርጋል ማለት ነው። የአለርት ያደርጋል፣ አላርም አለው። ካናዳ የላከ ነው የኢትዮጵያ መንግስት ብሎ። ሚሊዮኖችን የሚወስዱ ያሉ ተቋማት፣ ድርጅቶች፣ ደላሎች አሉ። አሁንም ብዙ መስተካከል ያለባቸው የተጀመሩ ስራዎች አሉ። ከቴክኖሎጂ አንጻር እያላቅን እያሳደግን ነው ያለነው ቴክኖሎጂውን። ለምሳሌ ቅድም የተነሳውን ኢንሲደንት በተመለከተ እያደረግን ያለነው በፓይለት ደረጃ ጀምረናል። ውጤቱን እናያለን። አንድ ሺ የሚሆኑ ዜጎች ላይ የጀመር ነው። የትኛውም አይነት አደጋ ሲያጋጥማቸው ብዙ ሶፊስቲኬሽን የሌለው መጫን ብቻ የሚፈልግ ሲስተም ሰርተንላቸዋል። ስልካቸው ላይ የሚጫን እንደዛ ሲሆን በአንዴ እኛ ጋም ኤምባሲ ጋም ጥሪ ያደርጋል ማለት ነው። የአለርት ያደርጋል አላርም አለው። ኤኒ ከአቅማቸው በላይ የሆነ ቫዮለንት የሆነ ነገር ቢያጋጥማቸው እንደዚያ ይሆናል። እዛ ከመደረሱ በፊት ግን በደንብ ነጎሼት አርገን ነው ስምምነቶቹን የቀረጽ ናቸው ከሀገራት ጋር እየተፈራረምን ነው ያለነው። የተከበረውን ምክር ቤት ያጸደቃቸውን ስምምነቶች ጨምሮ ደሞዛቸው ላይ ማሻሻያ ለማድረግ ተሞክሯል። የሚያገኙት ጥቅማ ጥቅም ላይ ማሻሻያ ለማድረግ ተሞክሯል። የእረፍት ቀናቸው ላይ ማሻሻያ ለማድረግ ተሞክሯል። አብረን መስራት ያለብን ግን አንድ ሀቅ አለ። ዜጎች ሰልጥነው ተመዝነው ይሄዱ እያልን ያለ ነው ለምንድን ነው የሚለውን ወስደን ካየን የማያውቁት ሀገር የማያውቁት ባህል ውስጥ ነው ሄደው የሚገቡት በቂ የስነ ልቦና የቴክኒክም ዝግጅት የስኪልም ድጋፍ ኖሯቸው መሄድ መቻል አለባቸው። መሰረታዊ የቋንቋ ስልጠናም ለመስጠት ይሞከራል። ነገር ግን በቀለለ መንገድ ወረቀት ገዝቶ ለመሄድ የሚደረግ ጥረት አለ። ይሄንን ሂደት ለማለፍ ለመተው ማለት ነው ወደ ጎን ትቶ ወረቀት ገዝቶ ምንም አይነት ስልጠና ሳይኖር በድፍረት የማያውቁት ሀገር እንዲሄዱ ይነገራቸዋል። ደላላ ምናምን የሚባለው ከሩቅ የሚመጣ ሰው አይደለም። የቤተሰብ አባል ነው፣ የአካባቢ ሰው ነው። የመንግስትን መረጃ እንዳይሰሙ የሚነግር ነው። ለምሳሌ የትራንስፖርት ወጪያቸውን የሚሸፍነው አሰሪ ነው ደላላ ጋር በመሄዳቸው ምክንያት ስልሳ ሺህ አርባ ሺህ ሰላሳ ሺህ እንዲከፍሉ ይደረጋል። እያንዳንዱን ደላላ መቆጣጠር ለእኛ በጣም ከባድ ነው። የዜጎች ግንዛቤ ማሳደግ ላይ ነው መስራት ያለብን። ለዛ ደግሞ የጀመርነው ስራ አለ። የማህበረሰብ ሬዲዮን ጨምሮ ሜንስትሪም ሚዲያዎች ላይ የጀመርነው ስራ አለ። እዚህ ዜጎች ደህንነታቸው ተጠብቆ እንዲሄድ ማድረግ የህልውና ጉዳይ መሆኑን መገንዘብ አለባቸው ማለት ነው። አብዛኛውን ወጪ የሚሸፍነው አሰሪ ነው። ነገር ግን ያቺን ሽርፍራፊ ሳንቲም ለማግኘት የዜጎችን ሕይወት መስዋዕት ለማድረግ የፈቀዱ ኢትዮጵያውያን አሉን። ይህንን በጋራ ማህበረሰቡ ራሳቸው የአገልግሎቱ ተጠቃሚዎች ወግዱ ማለት ይኖርባቸዋል። መንግስት ምንም ኢንተረስት የለውም። የዜጎቹን ደህንነት የማስጠበቅ ነው። ለምንሰጠው አገልግሎት ስሙን አንጠይቅም። እኛም እንዲከፍሉ የሚጠበቀው የፓስፖርት የጤና ምርመራም ቢሆን አሰሪዎች የሚሸፍኑት ነው። መከፈል አለበት። እዚህ እንዲከፍሉ ይጠየቃሉ። ይህንን መረጃ በተደጋጋሚ ለመስጠት እየሞከርን ያለ ነው። መንግስት ጋር ከሄዳችሁ ፕሮሰሱ ይረዝምባቸዋል፣ ቶሎ አያልቅም፣ እንዲህ ትሆናላችሁ፣ እንደዛ ትሆናላችሁ የሚል መረጃ እንዲሰጣቸው ይሆናል። በዚህ ምክንያት ይሄዳሉ። የማያውቁት ጭንቀት ይገጥማቸዋል፣ የአእምሮ መታወክ ይገጥማቸዋል፣ ሌላም የህይወት ቀውስ ውስጥ ይገባሉ። ኤምባሲ ከመቼውም ጊዜ በላይ ጥሩ ስራ እየሰራ ያለበት ጊዜ ነው። እዚህም እዚያም የሚያጋጥሙ ነገሮች አይኖሩም አይባል ዜጎቻችንን ከመላካችን በፊት ተገኘ የተባለው ስራ ቦታ ጤናማ ነው ወይ በትክክል ዜጎች ሊሰሩት የሚችሉት የስራ አይነት ነው ወይ ብሎ ኤምባሲ ሰው መድቦ ዞሮ ያስጠናል ማለት ነው። በዚህ መልኩ ውጭ ሀገርም ሆነው የምንዘጋቸው ኤጀንሲዎች አሉ። ሲስተማችን እንዲዘጋ አድርገን ነው ሪፖርት የሚደረግበት ኤኒ ኤጀንሲ ካለ ይዘጋል። የሀገር ውስጥ ብቻ ሳይሆን የቁጥጥር አግባባችሁ ምን ያክል ነው የሚል አለ። የውጭ ሀገር ኤጀንሲም ቢሆን ርቧል ተብሎ ጥሬ አንጀት አይበላም እንዲሉ ልጆቻችን ተቸግረዋል፣ ስራ ፈልገዋል ብለን የደህንነቱ ያልተጠበቀ ስራ ላይ አናሰማራቸውም። ከተሰማሩ በኋላም ክትትል፣ ቁጥጥር አለ። ሪፖርት ይመጣል። ግኝቱ ላይ ግኝቱን መሰረት አድርገን ከውጭ ጉዳይ ጋር በጋራ ሆነን መስራት ያለብንን ስራ እንሰራለን። ይሄ ተጠናክሮ መቀጠል አለበት። ጅምር ነው። ቅድም እንዳልኩት በጣም ብዙ ውዝፍ አለው። ይሄ ዘርፍ ስልጡን በሆነ መንገድ መሰራት አለበት። ብዙ ስልጡን ያልሆኑ ነገሮች አሉ። የሪፎርም አጀንዳ ተቀርጾለት እየተተገበረ ያለ ዘርፍ ነው። በዚህ ዘርፍ ውስጥ ያሉ ተዋንያንን ለማብቃት ሰፋፊ ስልጠናዎች ሲሰጡ ቆይቷል። ስርዓቱን ለማዘመን ብዙ እየተሰሩ ያሉ ስራዎች አሉ። ቴክኖሎጂ መር እንዲሆን እየተደረገ ነው ያለው። ነገር ግን አሁንም ተጨማሪ ስራ ይፈልጋል። ስልጠና ማፈፃፀሙ ትንሽ ነው የተባለው እውነት ነው። ስራውን ስንጀምር ሰባ ሰባት ተቋማት ናቸው ለዚህ ስራ ተመርጠው ስልጠና እንዲሰጡ የተደረገው ከመንግስት በኩል በግል ዘርፉ በኩል ያሉ ተቋማት የሥልጠና ጥራት እንዲያስጠብቁ ጠንካራ የቁጥጥር ስራ ሰርተናል፣ እየሰራንም እንገኛለን። የዘጋ ናቸው አሉ። ለማዘመን ደግሞ ስታንዳርድ አውጥተን ከግል ዘርፉ ጋር ተቀናጅተን አስራ አምስት የሚሆኑ ተቋማትን ዘመናዊ በሆነ መንገድ አዘጋጅተናቸዋል። ይሄ በቂ አይደለም። ሁሉም ተቋማት ጋር ያ ስታንዳርድ መስፋት አለበት። ጥራት ያለው ስልጠና አግኝተው መሄድ አለባቸው። የህይወት ጉዳይ ነው። ይሄ ጉዳይ ጀምረናል እንጂ ግራጁዌት አድርገናል የሚል አስተሳሰብ የለም በኛ በኩል። ኤጀንሲዎችን ሪፎርም ለማድረግ የጀመርነው በጣም ሰፊ ስራ አለ። ከህግ አስከባሪ አካላት ጋር ሆነን የሚወሰዱ እርምጃዎች አሉ በአሰራር አልገዛ ያሉ የአሰራር ስርዓቱን የሚጥሱ አካላት ላይ ቅድም ሪፖርቴ ላይ ከ221 ኤጀንሲዎች በላይ አስተዳደራዊ እርምጃ የተወሰደባቸውም አሉ። ባለፉት ጊዜያት ህጋዊ እርምጃ የተወሰደባቸው አሉ። ይሄ የሁል ጊዜ መደበኛ ስራችን አካል ነው፣ ከህግ ማስከበር ጋር ተያይዞ ያለው ላይ። ነገር ግን ስፔሲፊክ የተነሳውን ኬዝ በተመለከተ ኬዙን ካወቅ ነው፣ የካሳ ስርዓትም አለው ሂደቱን ጨርሶ ወደ ተከበረው ምክር ቤት ዘንድሮ ይደርሳል ብለን ተስፋ እናደርጋለን። ይህንን ዘርፍ ለማዘመን በያዝነው ነው እሳቤና ተግባራዊ እንቅስቃሴ ልክ የህግ ማሻሻያም እያደረግን ያለ ነው። ዝም ብሎ ገንዘብ ለማግኘት የሚገባበት ዘርፍ አይደለም። ይሄ ዘርፍ በጣም ኢቲካል በሆነ መንገድ ስራ ሊሰራበት የሚገባ ዘርፍ ነው። ስለዚህ ያንን ስርዓት የሚያስይዝ የህግ ረቂቅም አዘጋጅተናል። በተለያዩ የምክክር ሂደቶች ውስጥ እንዲያልፍ ተደርጓል። ሂደቱን አጠናቆ ሲመጣ የራሱን ሚና ይጫወታል። መረጃውን ቢሰጡኝ የተከበሩ የምክር ቤት አባል፣ በኋላም አጣርተን በኛ በኩል ተጠያቂ መሆን ያለበት አካል ተጠያቂ ይሆናል ማለት ነው። በዜጎች ህይወት ምንም አይነት ድርድር የለንም። ካናዳ የላከ የኢትዮጵያ መንግስት ብሎ ሚሊዮኖችን የሚወስዱ ያሉ ተቋማት ድርጅቶች፣ ደላሎች አሉ። ምንም አይነት ስምምነት ከኩባንያ ጋር የሚሆን ከመንግስት ጋር ካናዳ ጋር የለንም። ለዜጎች በዚያ አጋጣሚ አደራ ማለት መፈልገው በቅርቡ ወደ ስራ የምናስገባው የአንድ ጥሪ ማዕከል አገልግሎት ይኖረናል በተለያየ ቋንቋ የሚሰራ ማንኛውንም መረጃ ሲፈልጉ የስራና ክህሎት ሚኒስቴር ያሉትን የመረጃ አውታሮች መጠቀም የቅድሚያ ተግባር ማድረግ አለባቸው ዜጎች እነዚህ አካላት የአንድ ጊዜ ንግድ ፈቃድ ያወጡና ከዚያ በኋላ የስልክ አድራሻቸውን አጥፍተው ንግድ ፍቃዳቸውን ትተው ነው የሚጠፉት፣ የሚሰበስቡትን ገንዘብ ከሰበሰቡ በኋላ። ከዚህ በጣም አደራ ማለት እፈልጋለሁ። ብዙ ዜጎች የማይናማር ላይ የተነሳውን ጥያቄ ጨምሮ ህገወጥ በሆነ መንገድ ሄደው የገጠማቸው ችግር ነው። ተታለው ማለት ነው። በዚህ መንገድ ከዚህ በእኛ በኩል ምህዳሩን የማስፋት ስራ ደከመን ሰለቸን ሳንል መስራት አለብን። በፍጥነት መስራት አለብን። በጥራት መስራት አለብን። ህጋዊ በሩን ባሰፋን ቁጥር የዜጎችን ተጋላጭነት እንቀንሳለን የሚል ኮሚትመንት አለን። ዜጎች ደግሞ በዚህ መንገድ ራሳቸውንም መጠበቅ፣ መንግስት የጀመረውንም ጥረት ማገዝ ይጠበቅባቸዋልና ከሀሰተኛ መረጃ መቆጠብ ያስፈልጋል። የስራ እድል ፈጠራው ስኪልድ ሌበር ፎርሱ እንዲስፋፋ በዚህ መንገድ እየሰራን ያለ ነው። የተከበረ ቋሚ ኮሚቴ ያነሳውንም የተከበረው የምክር ቤት አባላት ያነሱትንም በተመለከተ ይህንን መረጃ ለመስጠት ነው። ሌላኛው የቴክኒክ እና ሙያ ስልጠና ስርዓቱ ጋር የሚለውን ወስደን ካየን፣ የማያውቁት ሀገር የማያውቁት ባህል ውስጥ ነው ሄደው የሚገቡት በቂ የስነ ልቦና የቴክኒክም ዝግጅት የስኪልም ድጋፍ ኖሯቸው መሄድ መቻል አለባቸው። መሰረታዊ የቋንቋ ስልጠናም ለመስጠት ይሞከራል። ነገር ግን በቀለለ መንገድ ወረቀት ገዝቶ ለመሄድ የሚደረግ ጥረት አለ። ይሄንን ሂደት ለማለፍ ለመተው ማለት ነው፣ ወደ ጎን ትቶ ወረቀት ገዝቶ ምንም አይነት ስልጠና ሳይኖር በድፍረት የማያውቁት ሀገር እንዲሄዱ ይነገራቸዋል። ደላላ ምናምን የሚባለው ከሩቅ የሚመጣ ሰው አይደለም። የቤተሰብ አባል ነው። የአካባቢ ሰው ነው። የመንግስትን መረጃ እንዳይሰሙ የሚነግር ነው። ለምሳሌ የትራንስፖርት ወጪያቸውን የሚሸፍነው አሰሪ ነው። ደላላ ጋር በመሄዳቸው ምክንያት ስልሳ ሺህ፣ አርባ ሺህ፣ ሰላሳ ሺህ እንዲከፍሉ ይደረጋል። እያንዳንዱን ደላላ መቆጣጠር ለእኛ በጣም ከባድ ነው። የዜጎች ግንዛቤ ማሳደግ ላይ ነው መስራት ያለብን። ለዛ ደግሞ የጀመርነው ስራ አለ። የማህበረሰብ ሬዲዮን ጨምሮ ሜይንስትሪም ሚዲያዎች ላይ የጀመርነው ስራ አለ። እዚህ ዜጎች ደህንነታቸው ተጠብቆ እንዲሄድ ማድረግ የህልውና ጉዳይ መሆኑን መገንዘብ አለባቸው ማለት ነው። አብዛኛውን ወጪ የሚሸፍነው አሰሪ ነው። ነገር ግን ያቺን ሽርፍራፊ ሳንቲም ለማግኘት የዜጎችን ህይወት መስዋዕት ለማድረግ የፈቀዱ ኢትዮጵያውያን አሉን። ይህንን በጋራ ማህበረሰቡ ራሳቸው የአገልግሎቱ ተጠቃሚዎች ወግዱ ማለት ይኖርባቸዋል። መንግስት ምንም ኢንተረስት የለውም። የዜጎቹን ደህንነት የማስጠበቅ ነው። ለምን ሰጠው አገልግሎት ስሙን አንጠይቅም እኛም። እንዲከፍሉ የሚጠበቀው የፓስፖርት የጤና ምርመራም ቢሆን አሰሪዎች የሚሸፍኑት ነው። መከፈል አለበት። እዚህ እንዲከፍሉ ይጠየቃሉ። ይህንን መረጃ በተደጋጋሚ ለመስጠት እየሞከርን ያለ ነው። መንግስት ጋር ከሄዳችሁ ፕሮሰሱ ይረዝምባቸዋል፣ ቶሎ አያልቅም፣ እንዲህ ትሆናላችሁ፣ እንደዛ ትሆናላችሁ የሚል መረጃ እንዲሰጣቸው ይሆናል። በዚህ ምክንያት ይሄዳሉ፣ የማያውቁት ጭንቀት ይገጥማቸዋል፣ የአእምሮ መታወክ ይገጥማቸዋል፣ ሌላም የህይወት ቀውስ ውስጥ ይገባሉ። ኤምባሲ ከመቼውም ጊዜ በላይ ጥሩ ስራ እየሰራ ያለበት ጊዜ ነው። እዚህም እዚያም የሚያጋጥሙ ነገሮች አይኖሩም አይባልም ዜጎቻችንን ከመላካችን በፊት ተገኘ የተባለው ስራ ቦታ ጤናማ ነው ወይ፣ በትክክል ዜጎች ሊሰሩት የሚችሉት የስራ አይነት ነው ወይ ብሎ ኤምባሲ ሰው መድቦ ዞሮ ያስጠናል ማለት ነው። በዚህ መልኩ ውጭ ሀገርም ሆነ የምንዘጋቸው ኤጀንሲዎች አሉ ሲስተማችን እንዲዘጋ አድርገን ነው ሪፖርት የሚደረግበት ኤኒ ኤጀንሲ ካለ ይዘጋል። የሀገር ውስጥ ብቻ ሳይሆን የቁጥጥር አግባባችሁ ምን ያክል ነው የሚላለ የውጭ ሀገር ኤጀንሲም ቢሆን ርቧል ተብሎ ጥሬ እንጀራ አይበላም፣ እንዲሉ ልጆቻችን ተቸግረዋል፣ ስራ ፈልገዋል ብለን የደህንነቱ ያልተጠበቀ ስራ ላይ አናሰማራቸውም። ከተሰማሩ በኋላም ክትትል፣ ቁጥጥር አለ። ሪፖርት ይመጣል። ግኝቱ ላይ ግኝቱን መሰረት አድርገን ከውጭ ጉዳይ ጋር በጋራ ሆነን መስራት ያለብንን ስራ እንሰራለን። ይሄ ተጠናክሮ መቀጠል አለበት። ጅምር ነው። ቅድም እንዳልኩት በጣም ብዙ ውዝፍ አለው ይሄ ዘርፍ። ስልጡን በሆነ መንገድ መሰራት አለበት። ብዙ ስልጡን ያልሆኑ ነገሮች አሉ። የሪፎርም አጀንዳ ተቀርጾለት እየተተገበረ ያለ ዘርፍ ነው። በዚህ ዘርፍ ውስጥ ያሉ ተዋኒያንን ለማብቃት ሰፋፊ ስልጠናዎች ሲሰጡ ቆይቷል። ስርዓቱን ለማዘመን ብዙ እየተሰሩ ያሉ ስራዎች አሉ። ቴክኖሎጂ መር እንዲሆን እየተደረገ ነው ያለው። ነገር ግን አሁንም ተጨማሪ ስራ ይፈልጋል። ስልጠና አፈጻጸሙ ትንሽ ነው የተባለው እውነት ነው። ስራውን ስንጀምር ሰባ ሰባት ተቋማት ናቸው ለዚህ ስራ ተመርጠው ስልጠና እንዲሰጡ የተደረገው ከመንግስት በኩል በግል ዘርፉ በኩል ያሉ ተቋማት የስልጠና ጥራት እንዲያስጠብቁ ጠንካራ የቁጥጥር ስራ ሰርተናል፣ እየሰራንም እንገኛለን። የዘጋናቸው አሉ። ለማዘመን ደግሞ ስታንዳርድ አውጥተን ከግል ዘርፉ ጋር ተቀናጅተን አስራ አምስት የሚሆኑ ተቋማትን ዘመናዊ በሆነ መንገድ አዘጋጅተናቸዋል። ይሄ በቂ አይደለም። ሁሉም ተቋማት ጋር ያ ስታንዳርድ መስፋት አለበት። ጥራት ያለው ስልጠና አግኝተው መሄድ አለባቸው። የህይወት ጉዳይ ነው። ይሄ ጉዳይ ጀምረናል እንጂ ግራጁዌት አድርገናል የሚል አስተሳሰብ የለም በእኛ በኩል። ኤጀንሲዎችን ሪፎርም ለማድረግ የጀመርነው በጣም ሰፊ ስራ አለ። ከህግ አስከባሪ አካላት ጋር ሆነን የሚወሰዱ እርምጃዎች አሉ። በአሰራር አልገዛ ያሉ የአሰራር ስርዓቱን የሚጥሱ አካላት ላይ ቅድም ሪፖርቴ ላይ ከ221 ኤጀንሲዎች በላይ አስተዳደራዊ እርምጃ የተወሰደባቸውም አሉ። ባለፉት ጊዜያት ህጋዊ እርምጃም የተወሰደባቸው አሉ። ይሄ የሁልጊዜ መደበኛ ስራችን አካል ነው ከህግ ማስከበር ጋር ተያይዞ ያለው ላይ። ነገር ግን ስፔሲፊክ የተነሳውን ኬዝ በተመለከተ ኬዙን ካወቅ ነው። የካሳ ስርዓትም አለው። ሂደቱን ጨርሶ ወደ ተከበረው ምክር ቤት ዘንድሮ ይደርሳል ብለን ተስፋ እናደርጋለን። ይህንን ዘርፍ ለማዘመን በያዝነው እሳቤና ተግባራዊ እንቅስቃሴ ልክ የህግ ማሻሻያም እያደረግን ያለ ነው።